የኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው የመታቀብ አቋም ሁሌም እንደማይቀጥል ዶክተር ጌዲዮን አሳሰቡ። ሚኪ ነኝ፣ ከሚኪ ታቦር ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ና ገደብ የለሽ ተደርጎ መውሰድ እንደሌለበት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ዶክተር ጌዲዮን ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸውም ተዘግበዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህንን የተናገሩት ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶችን በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞንኛ ሁኔታዎች በተመለከተ የኢትዮጵያ መንግስት ፖሊሲና ምልከታ አቅርቧል። የውጭ ጉዳይ ሚኒስቴሩ ገለጻ በተለይ የሚያተኮረው በኢትዮጵያና ኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስቴሩ በድረገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭቶቹ ዋነኛ ምክንያት አድርጎ ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጽም ያመለከቱት ጣልቃ ገብነት ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሃሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳያ አስደግፈዋል። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ የኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ይህ ዶክትሪን የኤርትራ ራሷን በራሷ የማስተዳደር አገር ሆና የመቀጠል ጉዳይ በኢትዮጵያ ጸጥታ መደፍረስ፣ መከፋፈልና ለመረጋጋት ላይ እንደመመሰረት ያስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉት አካል የመነጨ ነው። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ለታዳሚዎች ተናግሯል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደሮች ክፍሎችን ተቆጣጥረው ይገኛሉ፣ ያሉት የውጭ ጉዳይ ሚኒስትሩ እነዚህም ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። በተጨማሪም የኤርትራ መንግስት በመንግስት ላይ መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን በማንሳት ወንጅሏል። ዶክተር ጌዲዮን እነዚህ የአስመራ መንግስት እንቅስቃሴዎች ኢትዮጵያ ራሷን የመከላከል ሕጋዊ መብቷን ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህም ቢሆን ግን መንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ ያክለዋል። ኢትዮጵያ በሉዓላዊነቷ፣ በግዛት አንድነቷ ላይ ከፍተኛ ትንኮሳና ጥሰት እየተፈጸመባት ቢሆንም ራሷን የመከላከል ሕጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋም አብራርተዋል። ይህ የአጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መውሰድ እንደሌለበት አሳስቧል። ኢትዮጵያ መንግስት በዚህ ፖሊሲው የሚጸናው እስከሚችለው ድረስ ብቻ መሆኑን አስገንዝበዋል። የቀጠለው የኤርትራ ጠብ ጫርነትና ትንኮሳ ከዚህ በላይ መታቀብን ይበልጥ አስቸጋሪ እያደረገ ነው ብለዋል። የውጭ ጉዳይ ሚኒስትሩ በዚሁ መድረክ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱም የመስሪያ ቤታቸው መረጃ ያሳያል። ዶክተር ጌዲዮን የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን እንዲሁም ከመቶ ሰላሳ ሚሊዮን በላይ የሚሆኑ የአገሪቱ ህዝብ ዘላቅና ደህንነቱ የተረጋገጠ ባህር እንደሚያስፈልገው በመጥቀስ ከዚህ ቀደም በመንግስት ባለስልጣናት የተነሱ ሀሳቦችን በድጋሚ አንጸባርገዋል በተጨማሪም ዶክተር ጌዲዮን አሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የምትሰጠው ጉዳይ መሆኑን እንደተናገሩት መድረኩን ባዘጋጀው ሆርን ሪቪው ድረገጽ ባወጣው የውይይት ጭምቅ ሀሳብ ላይ ሰፍሯል። መንግስት ይህንን አቋም የያዘው የአሰብ ወደብን በተመለከተ የተፈጸሙ ታሪካዊና ህጋዊ ስህተቶችን ለማረም ካለፈ ፍላጎት የመነጨ ብቻ እንዳልሆነ አስረድተዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በወደቡ ላይ በከፍተኛ መጠን ሀብት ማፍሰሷ እያሰብ ወደብን ቅድሚያ የምትሰጠው ጉዳይ ለማድረጓ ምክንያት እንደሆነ ገልጸዋል ተብሏል። ለኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች ዴሞክራሲያዊ ሁኔታዎችና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው ባህር በር ፍላጎት ፍትሐዊ ምክንያታዊና ቅቡልነት ያለው እንደሆነ አስምሮበታል። ዶክተር ጌዲዮን በኢትዮጵያና ና በኤርትራ መካከል ያለው ውጥረት ልፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊ የኢኮኖሚ ውህደት በመፍጠር ነው የሚል አቋማቸውን በገለጻቸው አቅርበዋል። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ ባህር በር የማግኘት ፍላጎትን በዚሁ አካሄድ መፍትሄ እንደሚያገኝ አስረድተዋል። ኢትዮጵያ የአሰብ ወደብን በዘላቂነት ና ደህንነቱ በተጠበቀ መልክ ለማግኘት የሚያስችላትን ሌሎች አማራጭ መንገዶች ለመመልከት ዝግጁ መሆኗን ተናግረዋል። ይህ አይነቱ አማራጭ የኢትዮጵያን የረዥም ጊዜ ፍላጎት የሚያሟላ ና ለኤርትራም ጠቃሚ እንደሚሆን አክለዋል። በኢትዮጵያ ና ኤርትራ መካከል የምታየውን መካረድ ለመፍታት የምደረገ ዲፕሎማሲ ስራ የሚከሽፍ ከሆነ ቀጣዩ እርምጃ ምን ሊሆን እንደሚችል ለውጭ ጉዳይ ሚኒስትሩ ጥያቄ እንደቀረበላቸው የወርን ሪቪው መረጃ አመልክቷል። ዶክተር ጌዲዮን ለዚሁ ጥያቄ በሰጡት ምላሽ የኢትዮጵያ መንግስት በማንኛውም መንገድ ጦርነት ለማስወገድ ቁርጠኛ መሆኑን በአጽንኦት እንዳነሱ ተጠቅሰዋል። የውጭ ጉዳይ ሚኒስትሩ ማብራሪያቸውን ባቀረቡበት ጊዜ መላው የአፍሪካ ቀንድ ቀጠና ካለበት ደካማ ሁኔታ አንጻር ሌላ ዙር ጦርነት አውዳሚ ይሆናል ብለዋል። የኢትዮጵያ መንግስት ለኤርትራ የአጸፋ ምላሽ ከመስጠት የተቆጠበውም ከዚህ የተነሳ እንደሆነ ተናግሯል። የኢትዮጵያ መንግስት የሁለቱን አገራት የወደፊት ዕጣ ፈንታ ለመቀየር ለሚደረግ ንግግር ዝግጁ መሆኑን የገለጹት ዶክተር ጌዲዮን ዓለም አቀፉ ማህበረሰብን በኤርትራ ላይ ተጽዕኖ እንዲያደርግ ጠይቀዋል። አጠቃላይ እንግዲህ የዶክተር ጌዲዮን ንግግርን በማስመልከት ኢትዮጵያን ኤርትራ ጉዳይን በማስመልከት እንግዲህ እንደሚታወቀው ታሪካዊ የኢትዮጵያ ወደብ የነበረው አሰብና ምጽዋ ኢትዮጵያ የነበሩት ወደቦች በቀድሞ በኢትዮጵያ ጠቅላይ ሚኒስትር የነበሩት መለስ ዜናዊ አማካኝነት ለኤርትራ ተላልፎ መሰጠ መሰጠቱ የሚታወስ ነው። በፓርላማ ላይ በምክር ቤት ላይ ያልጸደቀ ጉዳይ በሳቸውና በሳያስ መካከል በነበሩ ስምምነት ተላልፎ እንደተሰጠም ነው በርካቶቹ የገለጹ ያሉት። ኢትዮጵያ ደግሞ በጅቡቲ በኩል በቢሊዮኖች የሚቆጠሩ ገንዘቦችን ነው ስታወጣ የነበረችው በወደብ ዙሪያ ኢትዮጵያ ከዚያን ጊዜውም በላይ የማስተንፈሻ ወይም ባህር በር እንደሚያስፈልጋት ጀምርም ነው። ታፍና ያለች ሀገር ነች በማለትም ነው በርካቶቹም እየገለጹ ያሉት። ምክንያቱም ደግሞ አሰብና ምጽዋ እንዴት የአሁላ ወደ ሙሉ ስትሰጥ ኢትዮጵያ ባድዋን ትቀራለች በማለት ነው በርካቶችም ሀሳባቸውን ሲያነሱም የተስተዋለው ማለትም ነው። በቀይ ባህር ላይ እንግዲህ ኢትዮጵያ ከዚህ በፊት የነበራት ድርሻ የቀይ ባህር የባህር ኃይል ነበራት ከዚህ በፊት የተቋቋመው አሁን ግን በአሁኑ ሰዓት እንደሌለ እንደ በፊቱ እንዳልሆነና የሀገር ውስጥ ብቻ ዝም ብሎ ልምምድ አይነት እንደሚደረግም ነው ሁኔታዎቹ የሚያሳዩት ማለትም ነው። ታላቅ የነበረች ኢትዮጵያ ዛሬ እንደዚህ አይነት ክፍፍሎችና ልዩነቶች የፖለቲካ ፍጆታዎች ከፍተኛ ሁኔታ ሙስና ምን ምን ሀገሪቷን ኢኮኖሚ እንደመታትና ኋላ እንዳስቀራት ዜጎቿ በከፍተኛ ሁኔታ እንዲሰደዱ ለስደት እንዲዳረጉ ሚና እንደተጫወተ ጀምረም ነው በጣም በሚያሳዝን ሁኔታ ይህን ነገር ደግሞ ማስተካከል የሚቻለው አሁንም በጦርነት ሳይሆን በሰላማዊና በንግግር በፍቅር በመቻቻል እንደሆነ ጭምረም በርካቶቹ የገለጹ ናቸው ምክንያቱም ጦርነት ከተነሳ ለሁለቱም ከፍተኛ አውዳሚ ነው በዚህኛው ጦርነት እንግዲህ ሁለቱ ከፍተኛ እልቂት ሊኖር ይችላል በማለት ነው በርካቶቹም ስጋታቸውን እየገለጹ ያሉት ስለዚህ በሰላማዊ መንገድ የምፈታበት ሁኔታ በንግግር የምፈታበት ሁኔታ ብመቻች የተሻለ ይሆናል በማለትም ነው ባለሙያዎቹም እየገለጹ ያሉት ጦርነት እንደማያስፈልግ ጀምረም ከምንጊዜውም በላይ ከጦርነት ይልቅ መነጋገርና መወያየት ወደ መቀመጫ ዙሪያ ማምጣት በጋራ ጥቅም ላይ አማከለ ማለት ነው። ኢትዮጵያና ኤርትራ በአንድነትና በሕብረት ብስማሙና በነጋገሩ የት በደረሱ በጣም ትልቅ ሀገር የሆኑ ነበረ። ግን መስማማት፣ መነጋገር ፍቅር የለም። ይህ ደግሞ በመሪዎች ዘንድ ከፍተኛ ፍቅር መፈጠር እንዳለበት ጀምርም ነው። ያለመግባባቶች አሉ። ኢትዮጵያ እንግዲህ ግዛቴ ውስጥ አሉ የምትለው እንግዲህ የኤርትራ ሰራዊት ከዚህ በፊት በፕሪቶሪያ ስምምነት በፊት የኤርትራ ሰራዊት ወደ ትግራይ በመግባት እስካሁን ድረስ ያለቀቃቸው ስፍራዎች አሉ። እንዲሁም ሆኖ ህወሓት ከኤርትራ ጋር ጦር ይመሰርታል ማለትም ነው። በርካቶቹ ያሉ ያሉ ጽምዶ የሚለው ቡድን እንግዲህ የትግራይን ህዝብ ያማከለ ሳይሆን የትግራይ ወጣት ራሱ እንዴት እንዳላገናዘበ ወደ ትግራይ ግሊል አልፎ የገባው የኤርትራ ሰራዊት ይወጣል የሚባለው ዘበት እንደሆነ ጀምርም ነው። ስለዚህ ሊታሰብና ሊታወቅ ይገባል እንደ ሉዓላዊነቱ ደረጃ ወደ ትግራይ ክልል አልፎ የገቡበት ሁኔታም ነው። በርካቶቹም እየገለጹ ያሉት ይህ መስተካከል እንዳለበት በሰላማዊና በንግግር ደግሞም ህወት እየረበሸ ነው በማለትም ነው። ከፊሎቹም ሀሳባቸውን እያነሱ ያሉ ማለት ነው። አጠቃላይ እንግዲህ በወቅታዊ ጉዳይ የኢትዮ ኤርትራ ጉዳይ ምን ላይ ነው የሚለው በርካቶቹም ሀሳባቸውን በማስመልከት ኢትዮጵያ እስካሁን ድረስ ትዕግስተኛ ነች በማለትም ነው እሳቸው ያስተላለፉት፣ ዶክተር ጌዲዮን ማለትም ነው። አጠቃላይ ያን በማስመልከት ዕለታዊ መረጃዎችን በማስመልከት እስካሁን ድረስ ከኢትዮጵያ የተሰጠ ምንም ነገር የለም። ኢትዮጵያ ዝምታን የመረጠችው ነገሮችን በሰላማዊ መንገድ ለማድረግ እየሞከረች እንደሆነ ጭምርም ነው። ጦርነት አውዳሚና ግሳራ እንደሆነ ይታወቃል። በሰሜኑ ጦርነት ብቻ ኢትዮጵያ በቢሊዮኖች የሚገመቱ ገንዘቦችን እንዳጣች ያደባባይ እውነታና መረጃዎች እንደሆኑ ጭምርም በርካቶች ሰዎች ተገርጾን ተስተውሏል። ስለዚህ ጦርነት ከምን ጊዜውም በላይ የማያስፈልግበት ሰዓት ብኖር ኢትዮጵያ ምስራቅ አፍሪካ ላይ እንደሆነ ጨምረ በርካቶቹ ሀሳባቸው ሲያጋሩም ተስተውሏል። አጠቃላይ ይህን በማስመልከትም ነው ዕለታዊ መረጃዎችን በማስመልከት አጠቃላይ የወጡት መረጃዎችና የተሰሙት ጉዳዮችን በማስመልከትም ነው በዋናነት ለእናንተ ይዤላችሁ የመጣሁት ከዕለቱ መረጃዎች ጋር ያቸው ቆየውት። ሚኪ ነኝ ከሚኪታ ቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆነ ሰብስክራ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደአሁኑም የምለቀቁትን መረጃዎች ለእናንተ ይደርሳሉ። ለእሳታት አጠቃላይ ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።